ግንቦት 11 2017 ዕለተ ሰኞ ሰበር ዜና። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከከፊል አድማ ወደ ሙሉ በሙሉ አድማና አመፅ የተሸጋገረው የዶክተሮች አድማ ዛሬ ተጀምሯል። እስካሁን ዶክተሮች የከፊል አድማ ሲያደርጉም እየቆዩ ሲሆን ዛሬ ኢመርጀንሲን ጨምሮ ሙሉ በሙሉ ስራ አቁመዋል። በርካታ ሆስፒታሎች በመላው የኢትዮጵያም ጸጥ ረጭ ብለዋል። የአገዛዙ ወታደሮች በዶክተሮች ላይ ስምሪት ተሰጥቷቸዋል። የዶክተሮች ፎረምም መግለጫ ሰጥቷል። በዝርዝር ጉዳዩን እንዳሰሰዋለን። በሌላ በኩል ትልቅ ሰበር ዜናም ተሰምቷል። እስክንድር ነጋ የአማራ ፋኖ ብሔራዊ ኃይልን ለመቀላቀል ጥያቄ አቅርበዋል። የእስክንድር ነጋ ወኪል አምሳሉ አስናቅ የተባለ ሰው እና አርበኛ ዘመነ ካሴ ጨምሮ ከአፋብሃም የሴንትራ ል ኮማንድ አባሎች ጋር መወያየቱም ተሰምቷል። እነ እስክንድር ነጋ ላቀረቡት ጥያቄ ምላሽ ተሰጥቷቸዋል። ይህንን አንገብጋቢናም አስቸኳይ መደመጥ ያለበትንም ጉዳይ በዝርዝር እንመለከተዋለን። በሌላ በኩል የጦር ግንባር መረጃዎችንም ይዘናል። የአማራ ፋኖ ብሔራዊ ኃይል ከአገዛዙ ጋር በሚደረገው ከባድ ጦርነት በድል እየተንበሸበሸ ነው። የፋኖ ኃይሎች በጎጃም ወሎ፣ ጎንደርና ሸዋም በወሰዱት መብረቃዊ ጥቃት የአገዛዙ ጦር እንዲበተን ተደርጓል። በወሎ አገዛዙ ከበባ ውስጥ ገብቶም ያላሰበው ምት ገጥሞታል። በሸዋሮቢት በነበረው ውጊያም የአገዛዙ መረጃና ደህንነት ኃላፊም መቀንበሹም ተረጋግጧል። በጎጃም በሶስት አቅጣጫ ወደ አብይ አህመድ የጦር ካምፕ የገቡት የዘመነ ካሴ ልጆችም ድል ቀንቷቸዋል። በጥቅሉ የጦር ግንባር መረጃዎችን በዝርዝር እናስደምጣቸዋለን። አገዛዙ የገዛ ኮረኔሉን አፈጻጸምህ ጥሩ አይደለም የጽንፈኛው አመለካከ ማበረከት ያለህ በሚል የገዛ ጦር መሪውን ስለመረሸኑ እንዲሁም ጸዳሉ ደሴ ለአገዛዙ እጁን መስጠቱን ተከትሎ በእሱ ስር የነበሩ ጀግኖች የክፍለ ጦሩ አባላት የአማራ ብሔራዊ ኃይልን ስለመቀላቀላቸው በጉዳዮቻችን ከያዝናቸው አጀንዳዎች መካከል ናቸው። ከውጭ የቀድሞው የኤፍቢአይ አለቃ ዶናልድ ትራምፕን ግደሉት የሚል ሚስጢራዊ ቁጥር ማጋራቱን ተከትሎ በዋይት ሀውስ የተፈጠረውን ድንጋጤም እየተመለከተ መረጃ ይዘናል ተሰሙታላችሁ።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

ቀዳሚ ወዳደረግኩት ዘገባ አልፋለሁ። የሐኪሞች እንቢተኝነት አድማና አመፅ ተፋፍሞ ቀጥሏል። ራበን ጠማን ያሉ የሐኪሞች ጥያቄ ሊመለስ ባለመቻሉም ከዛሬ ሰኞም 11 9ኛ ወር 2017 ዓ.ም ጀምሮም ሙሉ በሙሉ የሥራ ማቆም አድማው መጀመሩን ዶክተሮች አሳውቀዋል። በከፊል የነበረው አድማ ወደ ሙሉ ለሙሉ አድማ ኢመርጀንሲን ጨምሮ ሌሎች ከፍተኛ የሕክምና አገልግሎቶች መቋረጣቸውን ዶክተሮች ያሳውቀዋል በዚህም በበርካታ የሀገሪቷ ክፍል በርከት ያሉ ሐኪም ቤቶች ሙሉ ለሙሉ ስራ ማቆማቸውም ተነግሯል። በዚህም ድንጋጤ ውስጥ የገባው የብልጽግና መንግስት በርካታ ወታደሮችን በየሆስፒታሉ ማሰማራቱም ተነግረዋል። ይህ በርካታ የብልጽግና ወታደሮች ፓትሮሎችና፣ በርከት ያሉ ጦር መሳሪያ የታጠቁ የጸጥታ ኃይሎች በየሆስፒታሉ መሰማራታቸውና ዶክተሮችን እንዲያድኑ መደረጋቸውም ተነግረዋል። የሙሉ ለሙሉ አድማውን ተከትሎም የኢትዮጵያ ሄልዝ ፕሮፌሽናልስ መግለጫም ሰጥተዋል። መግለጫውም እንደሚከተሉ አነበዋለሁ። ከዛሬ ጀምሮ ወደን ሳይሆን ተገደን ወደ ሙሉ ለሙሉ የስራ ማቆም አድማ ተሸጋግረናል። በቤታችን እንቆያለን። ለጊዜያዊ ችግሮችን በፍጹም እጅ እንዳንሰጥ። መንግስት ለጤና ባለሙያዎች ክብር ካለውና ለማህበረሰቡም የሚያስብ ከሆነ በየቦታው ከፋፍሎ የሚያከናውነውን ስብሰባም አቁሞም የታሰሩ ቤተሰቦቻችንን ፈቶም በይፋ የውይይት ጥሪ ማድረግ አለበት። መንግስት አሁን ጉዳዩን በያዘበት መንገድ የትም ሊደርስ አይችልም። ውድ የሙያ አጋሮቻችን እንደ እስካሁን ሁሉ ያለመወላወል ከኢኤችፒኤም ቦርድ የሚወርድላችሁን መመሪያዎች እንዳላችሁበት ነባራዊ ሁኔታም በጽናትና በቆራጥነት ተግብሮም ከዚህ በኋላ ወደኋላ መመልከት ብዙ መስዋዕትነትን ያስከፍላል። በአቋሙ የጸናም ያሸንፋል። ይህንን ጊዜም እርስ በራሳችን በመረዳዳት እንዲሁም በመደጋገፍ እናሳልፈው። ድጋፍ የሚያስፈልጋችሁ በተለይ ከምትኖሩበትም ዶርም የተፈናቀላችሁ በውስጥ ከማስረጃ ጋር አያይዛችሁ ወደኛ ነው። አንድነት ኃይል ነው፣ እናሸንፋለን፣ ጥያቄያችን ይመለሳል። ሲሉም የኢትዮጵያ ጤና ባለሙያዎች በመግለጫቸው አስታውቀዋል። በዚህም በመላው ሀገሪቱ ያሉ ጤና ጣቢያዎችና ሐኪም ቤቶች ሙሉ ለሙሉ ዶክተሮችና ነርሶች ስራ ማቆማቸውን ተከትሎ ጸጥ ረጭ ብለው ውለዋል። በርካታ ሀኪም ቤቶች እንደምትመለከቱት ዝር የሚል የጤና ባለሙያም ጠፍቶባቸዋል። ከዛሬ ጀምሮ የተጀመረው የሙሉ ለሙሉ አድማው እስከ መቼ ድረስ እንደሚቀጥል የተገለጸ ነገር ባይኖርም መንግስት ጥያቄያችንን ሲመልስ ወደ ስራ ገበታችን እንመልሳለን ሲሉም ሀኪሞች አስታውቀዋል። ሀኪሞች የተራቡባት ኢትዮጵያም አዳነች አቤቤ ለቢሮ እድሳት ብቻም ሁለት ቢሊዮን ብር ባወጣችበት የሚያስተናግዱበት ሀገር ነው። የኢትዮጵያ ሀኪሞች የተራቡበት የቱሪዝም ሚኒስትሯ ናሲሴ ጫሊ ለሁለት ሹፌሮቿ የልብስ ወጪ 300,000 ብር እንዲሁም ለቤቷ እድሳት 30 ሚሊዮን ብር ወጪ ባደረገችበት ሀገር ነው። መንግስት 500 ቢሊዮን ዶላር አውጥቶም ቤተ መንግስት እየገነባበት ባለበት ሀገር ነው ዶክተሮች ተራብን ያሉት። ይባስ ብሎ ዶክተሮች የእንጀራ ጥያቄ ባነሱበት ዱላና እንግልት እስርም እየገጠማቸው ነው። ኢትዮጵያ ወዴት እያመራ ነው የሚለውም አሳሳቢ ሆኗል። ከጤና ባለሙያዎች ጉዳይ ስንወጣ፣ ግልገል በለስ የሟቾች ቁጥር ሰላሳ መሻገሩ ተነገረ። በግልገል በለስ ከተማ በደረሰ ትራፊክ አደጋ እስካሁን ከ30 በላይ ሰዎች ህይወታቸው ማለፉን የግልገል በለስ ከተማ ፖሊስ መምሪያም ኃላፊ ኮማንደር ታዬ ገልጸዋል። ኮማንደር ታዬ እንዳሉት እስካቫተር የጫነ ሎደር ከቻግኒ ከተማ ተነስቶ ግልገል በለስ ከተማ ሲገባ ፍሬም መቆጣጠር ባለመቻሉም ተሽከርካሪው ግልገል በለስ ከተማ በሚገኝ የህዝብ መዝናኛ ሆቴል አጠርጥሶ በመግባ ግንባት በሰዎችና በንብረት ላይ ጉዳት ማድረሱን ኮማንደር ታዬም ገልጸዋል። እስካሁን ድረስም ከሰላሳ በላይ ሰዎች አስክሬን በአካባቢው ማህበረሰብና በጸጥታ ኃይሎች ርብርብ መገኘቱን የገለጹት ኃላፊው፣ ተሽከርካሪው ወደ ከተማዋ ሲገባ የፍሬን ችግር የነበረበት በመሆኑም በከተማዋ መግቢያ ኬላም ለፍተሻ መቆም አለመቻሉንም ጠቁመዋል። ይህ በእንዲህ እንዳለ ከዚሁ ጋር በተያያዘም የመተከል ዞን አስተዳደር ግልገል በለስ ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለሶስት ቀናት በሐዘን ታስቦ እንደሚውል ገለጸም። የዞኑ አስተዳደር ትላንት ረፋር ሶስት ሰዓት አካባቢም በደረሰው ከፍተኛ የትራፊክ አደጋ ምክንያት ለሶስት ተከታታይ ቀናት በዞኑም በሐዘን ታስቦ እንዲውልም አሳስቧል። በመተከል ዞን የሚገኙ የንግድ ድርጅቶችና ሆቴሎች ከነገ ጀምሮ ለሶስት ተከታታይ ቀናት ምንም አይነት ሙዚቃ ባለመክፈት በሐዘን አስበው እንዲውሉም ተነግሯቸዋል። ለሟች ቤተሰቦች መጽናናትን እየተመኘን የሟቾች ቁጥር ከዚህ በላይ ጉዳይም ሊያሻቅብ እንደሚችል ነው እየተነገረ የሚገኘው። የምስራች ከጎንደር ከውባን ታባተ ልጆች መንደር ዘጠና ሚሊዮን ብር አካባቢ በጥሬው ዘርፎም የጋብቻ ቀለበት የጆሮ ጉትቻም ሳይቀር እየዘረፈ እየከረመው ከባህር ዳር እስከ ደብረ ታቦር ድረስ የባለ ሀብቶችን መኪና በማገት ከሁለት ሚሊዮን እስከ አምስት ሚሊዮን ብር ሲጠይቅ የከረመው ሕፃናትን አግቶ ብር በመጠየቅ ብሩ ሳይከፈለው ሲቀር ሲረሽን የከረመውና ምርጥ የአማራ ፋኖም ታጋዮችን ሲረሽንና ሲያሳድድ የከረመው የዘረፈ ብር በዘመዶቹ ስም ባንኮችን ያጨናነቀው አሁን የአማራ ፋኖ አንድነት ሲመጣበት ከዚህ በኋላ ከብአዴን የተሰጠውን ተልዕኮ ለመወጣት እንደሚከብዱ የተረዳው የዘረፈውንም ብር ሆነም በወንጀሎቹም ሁሉ እንደማይጠይቁት ከአገዛዙ ጋር ተደራድሮም በገሌነት እጁን የሰጠው የአፋድ የደቡብ ጎንደር ኤጀንት የና እያሌው መንበር የሀሳብ ኩሊም ጸዳሉ ደሴ ከጥቂት መሳዮቹ ጋር እጁን ሲሰጥ በስሮም የነበሩት አብዛኞቹ የጎንደር ፋኖ ታጌዎች በቀጥታ ወደ ሜጀር ጀነራል ውባን ታባተ ልጆች ወደሚገኙበት የፋኖ አደረጃጀት በመሄድ አዲሱን የአማራ ፋኖ ብሔራዊ ኃይልን መቀላቀላቸው ተነግሯል። ከውባን ታባተ ክፍለ ጦርም ሞቅ ያለ አቀባበል ነው እየተደረገላቸው። ጸዳሉ ደሴ በድብቅ ተደራድሮ ወደብ አዴን ቤት ሊያስገባው የነበረው 95 አባሉም አማራ ፋኖ ብሔራዊ ኃይልን አካል ወደ ሆነው ወደ አምስተኛ ኮር ሜጀር ጀነራል ውባንታ ባተም ተወርዋሪ ክፍለ ጦር በግንቦት አስር በትላንትናው ዕለት መቀላቀላቸው ተነግረዋል። ሞቅ ያለም አቀባበል ነው እየተደረገላቸው። የተላላኪዎች ከሃዲ ፋኖ ነባዮች አስመሳይ ፀሐይ እየጠለቀች ነው የጠራ መጣ ኩል እየመሰለም ማለት ይሄኔ ነው። ይህንን ተከትሎ አርበኛ ሲሳይ አሸብርም በአፋድ አደረጃጀት ውስጥ የነበሩ በርካታ ቁጥር ያላቸው ወንድሞቻችን የአማራ ፋኖ ብሔራዊ ኃይልን እየተቀላቀሉ ይገኛሉ ሲልም የምስራቹን አብስረዋል። አባይ ጥቁር ነበር ከሰል የመሰለም፣ እየጠራ መጣ ኩል እየመሰለም ማለ ገጣሚው። አሁን እንግዲህ ይህ ትግሉም ትክክለኛ ታጌዎች እየተለዩ የመጡት በሌላ በኩል ሌላ ታላቅ ሰበር ዜናም ተሰምቷል። እስክንድር ነጋ አፋባሃን ለመቀላቀል ጥያቄ አቅርበዋል። እስክንድር ነጋ ወደ አፋባሃ ጥገኝነት ጠይቆ የመጀመሪያው ጥያቄው መከልከሉን ተሰምቷል። ነገር ግን ንግግሮች አሁንም እየተደረጉ ነው። እስክንድር ነጋ በአምሳሎ ማስናቀጥ ሩነ ወኪልነት ከአፋባሃ ጋር ለመስራት ንግግር ጀምሮም እንደሰነበተና ዛሬም ከ13ቱ የማዕከላዊ ኮሚቴ መካከል የተወሰኑትን አግኝተው ያናገሩ ቢሆንም ይሁንታም እንዳላገኙ ታውቋል። ነገር ግን አሁንም ንግግሮች ቀጥለዋል። በመጀመሪያ ዙር ቀጥታ እንቀላቀል የሚል ጥያቄ ያቀረቡት እነ እስክንድር ነጋ አይሆንም የሚል ምላሽም ነው ያገኙት። የእስክንድር ነጋ ወኪል ሆኖ የቀረበው አምሳል ዋስናቀም በድያችኋለሁ፣ አሁን እናንተን መካስ እፈልጋለሁ ብሎም በተወሰኑ ቤተሰቦቹም ሽምግልና እና የላከ ሲሆን አንፈልግም ተብለው እንደተመለሱ ነው የተረጋገጠው። በሌሎች አካባቢ የሰበሰበውን ዶላርና ሚዲያውን ለመጠቀም ብንቀበለው አይከፋም ያሉ አካላት ለመኖራቸውንም አረጋግጠናል። ታማኝ የመረጃ ምንጮች እንደገለጹት አምሳሉ አስናቀ፣ ሀብታሙ አያሌውና ሌሎች የተወሰኑ ከድርጅቱ ከእነ እስክንድር ነጋ ድርጅት ያሉ ሰዎች አዲስ ውሳኔ መወሰናቸውም ታውቋል። በዚህም ሶስት ነጥቦችን አስቀምጠዋል። አንደኛው አፋዱ ውስጥ ኃይል ይዞ ወጥቶ ሌላ ድርጅት መመስረት ነው። ሁለተኛው አዲስ ከተመሰረተው የአፋ ባህ ድርጅት ተቀላቅሎ ስልጣን መጋራት ነው። ሶስተኛ ከብልጽግና ጋር ተደራድሮ ወደ ውጭ መውጣት የሚሉም ሶስት እቅዶችን በቅደም ተከተል አስቀምጠዋል። የመጀመሪያ እቅዳቸው እንደከሸፈም ከውስጥ ያገኘነው መረጃም ይጠቁማል። ሁለተኛ እቅዳቸውን ለማሳካት አሁን እየሰሩ እንዳለም አረጋግጠናል። ነገር ግን የመጀመሪያው ጥያቄያቸውና ድርድራቸው ሳይሳ እየተሳካ እንደቀረም ነው ያረጋግጥ ነው። ሁለተኛና ሶስተኛ ድርድሮች እንደሚቀጥሉም አረጋግጠናል። አምሳሉ አስናቅ የተባለው ግለሰብ በ800 ሺህ ዶላር ከድርጅቱም የአማራ ሕዝባዊ ሰራዊት አባይ ሸለቆን ለመያዝ ሞክሮም የከሸፈበት ሲሆን ከአዲሱ አደረጃጀት ጉና ክፍለ ጦርን ሞክሮ እንዳልሆነለትና እንዳልተሳካለትም አረጋግጠናል። እስክንድርና ወኪሎቹም በሁለተኛው ዙር ጥያቄያቸውን አጠናክሮ እንደሚቀጥሉም ተገልጿል። ከአፋ በሀ በኩል ሙሉ ለሙሉ የመጀመሪያ ጥያቄያቸው ውድቅ የተደረገ ቢሆንም በሁለተኛውና በሶስተኛው ዞር ምናልባት በቅድመ ሁኔታዎች የሚደረግ ድርድር እንደሚኖርም ይጠበቃል። አሁን በቀጥታ ከአውደ ውጊያ ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ስድስተኛ ክፍለ ጦር የበረሃኛው ጅብላ ሙተራ ብርጌድ በትላንትና ለት ባካሄደ ውጊያም ድልን ተቀናጅተዋል። የአብይ ኖራሪ ኃይል አይቀቱ ቅጣት በመቅጣት የሚታወቀው የበረሃኛው ጅብላሙ ተራ ብርጌድ ጦሮን በሶስት አቅጣጫን በማሰለፍና የብልጽግናን ኃይል ከምሽጉ ድረስ ገብቶ ፊት ለፊት በመፋለም በብልጽግና ኃይል ላይ ድልን ተቀናጅተዋል። ውጊያው በሶስት ግንባሮች ማለትም በፈንድቃ በመሶቢትና በየቦ ማርያም አካባቢዎች የተደረገ ሲሆን በእነዚህ ግንባሮችም በርካታ ቁጥር ያለው የብልጽግና ኃይል እስከ ወዲያኛው የተሸኘ ሲሆን ከአስር በላይ የብልጽግና ኃይል ቁስለኛ መሆናቸውንም አረጋግጠናል። ይህ በእንዲህ እንዳለ በሌላ ሰበር ዜና ኮሎኔሉ ተረሸነም፣ ክፍለ ጦሯም ፈረሰች። በአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የተወሰኑ ቀጠናዎችን የምትንቀሳቀሰው 23ኛ ክፍለ ጦር ፋኖ ኃይሎች በደረሰባት ተደጋጋሚ ምትና የአባላት ኩብልላ ምክንያት ያላት የሰው ኃይል መመናመኑንና ለማለቅ በመቃረቡ ምክንያት 42ኛ የተባለች የብልጽግና ኃይል ተወርዋሪ ክፍለ ጦር ፈርሳ ወደ 23ኛም ተቀላቅላለች። በጣም በሚገርም ሁኔታ በሚገርም ሁኔታ ሁለቱ ክፍለ ጦሮች ወደ አንድ ቢጨፈለቁ የአንድ ክፍለ ጦር የሰው ኃይል ቁመና ማሟላትም አልቻሉም። ስለዚህ በቅርቡ ብዙ የሚፈርሱ ክፍለ ጦሮችም ይኖራሉ ተብሏል። ከዚህ ጋር ተያይዞም የ42ኛ ክፍለ ጦር የሎጂስቲክ ኃላፊም ኮሎኔል ደመቀ ጌታቸው የጽንፈኛው አስተሳሰብ ነው ያለ በማለት ዳንገላ ካምፕ ውስጥ እንደተረሸነ መረጃዎች ደርሰውናል። ትውልዱ የጎንደር አማራም የአርማጭሆ አካባቢም ተወላጅ የሆነው ኮሎኔል በስብሰባዎች ላይ ከምርኮኛው ብርሃኑ ጁላ ጦር መኮንኖች ጋር ሰጣገባ ውስጥ ገብቶም እንደነበረም ተሰምተዋል። በዚህ ምክንያትም በርካታ የሰራዊቱ አባላት በየቀኑ እየከዱም እየተቀላቀሉም ይገኛሉ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቃል አቀባዩ አርበኛ ፋኖ ማርሸት አሁን ነገሮች ሁሉ ግልጥልጥና ግልብጥብጥ አድርገናቸዋል ሲል ገለጸ። አገዛዙ ላይ እነዚህን ስምንት ድሎችንም ተቀዳጅተናል ሲል ገልጿል። አንደኛ አብይ አህመድ የሚተማመንባቸውን ሁኔታዎች በፍጥነት ቀይረናቸዋል። የተደገፈባቸውን ምሶሶችን አፈራርሰናቸዋል። አለኝ የሚለውን ሁሉም አሳጥተነዋል አለኝ የሚለውን ሁሉ አሳጥተነዋል ሲል አርበኛ ፋኖ ማርሸት ተናግረዋል። ሁለተኛ ጥቅልምነትና ጅምላ ፍረጃ ውስጥ የነበረውን የአብይ መንጋን ከብልጽግና ባሻገር አማራጭ ስርዓት ፍለጋም እንዲንከራተት አድርገነዋል ሲል ይቀጥላል። ሶስተኛ የህልውናውን ጥያቄውን በአዳራሽ ውስጥ ጫጫታ ብቻ ለማፈን የሞከሩትን ወጣት ወደ አደባባይ የጠመንጃም ትግል አምጥተን በማደራጀት በማሰልጠንና በማስታጠቅ የግርጌና የራስ ግርጌ ጠላቱን የለየ ትውልድ እንዲሆንም አድርገነዋል ሲል ይናገራል። አራተኛ ህዝባችን የሚመኘውን ከብሔራዊ ስጋት ነጻ የመሆን ዓላማ በእውቀት በጥበብ፣ በፍልስፍና፣ በጀግንነት፣ በመስዋዕትነት ጭምር ታጅቦም በእጁም እንዲያስገባም አድርገነዋል ይላል። አምስተኛ አማራን በንቀት በጥላቻ በትዘብ ባለቤት አልባነት ይመለከቱት የነበሩትን የቅርብና የሩቅ ኃይሎችን አደብ አስይዘናቸዋል ሲልም ይቀጥላል። ስድስተኛ የተቆጠሩ አማራዊ የመታገያ ጥያቄዎችን እንደ ወርቅ አንጥረን በማውጣት ራሱ አማራው ኢትዮጵያውያን፣ እንዲሁም ጎረቤቶቻችን፣ አለም አቀፍ ተቋማትና ሀያላን መንግስታት እንዲያውቋቸውና እንዲገነዘቧቸው አድርገናል። ሰባተኛ አካሉን ያደነደነም አእምሮውን ያበለጸገም የነጠረም መስመር የተሰመረ ለት ማንኛውንም ፈተና መቋቋም የሚችል መዳረሻውን የሚያውቅ አዲስ ትውልድ ግንባታውን ተጠናክሮ ቀጥሏል። ስምንተኛ ትውልዱን አለመረዳት እዚህም እዛም የሚወረወሩ ካለፈው ዘመን የአማራው ውድቀት ስልቶች የተቀዱም የብልጽግናን አካሄዶች ሙሉ በሙሉም አክሽፈናል ሲል አርበኛ ፋኖም ማረሸት ተገልጿል። አማራው በከፍታም እየመጣ ነው ሲልም ንግግሩን ደምድመዋል። ወደ ሸዋ አልፋ አለው። ሰበር ዜና የሸዋሮቢ ከተማ አስተዳደር መረጃና ደህንነት ኃላፊም በአስቻለው ደሴ ክፍለ ጦር በሰርጂካል ቡድን በተሰራው ኦፕሬሽን እርምጃ ተወሰደበት። የአማራ ህዝብ መከራንና ሰቆቃ ለማራዘም ከስርዓቱ ጎን ተሰልፈው ህዝባችንን ሲበድሉና ሲያሰቃዩ በነበሩም የብልጽግና አገልጋዮች ላይ መሐመድ ቢሆነኝ ኮር ኦፕሬሽን ቡድን የተቀናጀ እርምጃ እየወሰደ ይገኛል ሲሉ የሸዋ ፋኖች ገልጸዋል። በትላንትናው እለት የሸዋ ሮቢክ ከተማ ህዝብን ሲያሰቃይና አማራ ጠል ከሆነው የብልጽግና ስርዓት ጎን በመሰለፍ በህዝባችን ላይ ከፍተኛ ጭቆናና በደል ሲፈጽም የነበረውም ሰለሞን ብሩ የተባለ የሸዋሮቢት ከተማ መረጃና ደህንነት ኃላፊ በተወሰደበት እርምጃ እስከ ወዲያኛው ተሸኝቷል ሲሉም የፋኖ ኃይሎች ገልጸዋል። የፋኖ ኃይሎች በከተማዋ ሰርገው በመግባት በወሰዱት እርምጃም የከተማው መረጃና ደህንነት ኃላፊ ሲወገድ፣ አብረውት የነበሩ ጥቂት የስርዓቱ ወንበር አስጠባቂ ኃይሎችም ሞትና ቁስለኛ መሆናቸውን የፋኖ ኃይሎች ገልጸዋል ቀርበዋል ። ስርዓቱን በማገልገል የአማራ ህዝብን ለመከራ የሚዳርጉናም የአገዛዙ ተላላኪዎች በመሆን በህዝባችን ላይ ግፍ የሚፈጽሙ ባንዳዎች ላይ እርምጃውን እንደሚቀጥልም የፋኖ ኃይል አሳውቀዋል። ወደ ወሎ ስናልፍ ማህበረሰቡን በማስገደድ ከአቅሙ በላይ ግብር ለማስከፈል የተንቀሳቀሰም የአገዛዙ ወታደሮች ከባድ ጥቃት ተሰነዘረባቸው። በደቡብ ወሎ ዞን የወረኢሉና የለጋሃዲም ወረዳም አዋሳኝ በሆነው ልዩ ስሙ ሸክፍ በተባ በባለ አካባቢም ተንቀሳቅሶ የነበረው የአገዛዙ ጦር ከባድ ኪሳራን አስተናግዶም ወደኋላ መፈርጠጦን የአማራ ፋኖ ብሔራዊ ኃይል በወሎም ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። የአገዛዙ ኃይል በቀጠናው ተንቀሳቅሶ የነበረው በማህበረሰቡ ላይ ተጥሎ የነበረውን ከአቅም በላይ የሆነ የግብር ክፍያ ለማሰባሰብ የነበረ ቢሆንም ነገር ግን ያሰበውን ሳሳካም ከባድ ጥቃት ተሰንዝሮበት ተመልሷል ሲሎም የመረጃ ምንጮች ገልጸዋል። በዚህ ጥቃት አስር የሚ የሚደርሱም የአገዛዙ ወታደሮች ሲደመሰሱ ከስምንት ያላነሱ ደግሞ መቁሰላቸውም ታውቋል። በአገዛዙ ኃይሎች ላይ ጥቃቱ የተፈጸመው ዛሬ ግንቦት 11 2017 ዓ.ም ድረስ ሲሆን በብልጽግና ኃይል ላይ ጥቃቱን በመፈጸም ድልን የተቀናጁት ደግሞ በአማራ ፋኖ ብሔራዊ ኃይል በወሎ ንጉስ ሚካኤል ኮር ዳግም ክተት ወረኢሉ ኢሉ ክፍለ ጦር ስር የሚገኙት የታየ ተሰማ ሚሻለቃም አባላት መሆናቸውን ነው ያረጋግጥ ነው። በመጨረሻም ከውጭ ወደ ያስኩት ዘገባ አልፋለሁ ዶናልድ ትራምፕን ግደሉት የኤፍቢአይ አለቃ ጄምስ ኮሜ የጻፉት 8647 ቁጥር መልእክትም ይፋ ሆነ። በፕሬዚዳንት ትራምፕ ደህንነት ላይም አደጋ ተደቅኗል ተባለም። የቀድሞ የፌዴራል ምርመራ ቢሮ ኤፍቢአይ ዋና ዳይሬክተር ጄምስ ኮሜይ በኢንስታግራም ገጻቸው ባጋሩት 8647 የሚል ጽሁፍ የያዘ ምስል ምክንያት በአሜሪካ ሴክሬት ሰርቪስ የወንጀል ምርመራ ተከፍቶባቸዋል። ኤፍቢአይን እንደ አውሮፓውያን አቆጣጠር በ201 13 እስከ 17 ጄምስ ኮሜ የባህር ሺል ላይ ጽፎ ያጋሩት የ8647 የሚነበብ ጽሁፍ ቀጥታም ለትራምፕ ደህንነት ስጋት የፈጠረ ነውም ተብሏል። ይህ የሆነው የቁጥሮቹ የመጀመሪያ ሁለት ቁጥሮች የሆኑት 86 ቁጥር መደበኛ ያልሆነም ቋንቋ ሲሆን መግደልን ስለሚያመላክት፣ 47 ቁጥር በበኩሉ ደግሞ ከዶናልድ ትራምፕ 47ኛ የአሜሪካ ፕሬዚዳንትነት ጋር የተያዘም ስለሆነ ነው። ይህም በቀጥታ ሰባተኛውን የአሜሪካው ፕሬዝዳንት የሆኑትን ዶናልድ ትራምፕን ግደሉት እንደማለት ተወስዶባቸው ነው ምርመራ የተከፈተባቸው። በዚህ ጉዳይ ትችት የበዛባቸው ኮሜ ያጋሩት ምስል መልሶ ያጠፉት ሲሆን በዚህ ጉዳይ ትችት የበዛባቸው ኮሜ ያጋሩትን ምስል መልሶ ያጠፉት ሲሆን የቁጥሮቹን የፖለቲካ ይዘት ሳላውቅ ምንም እውቀት ሳይኖረኝ ነው የለጠፍኩት በማለትም ለማስተባበል ሞክረዋል። በጉዳዩ ላይ አስተያየታቸው እንዲሰጡም የተጠየቁት ዶናልድ ትራምፕ በኩላቸው ጨቅላ ህጻናት እንኳን የቁጥሮችን መልእክት ያውቃሉ፣ በማለትም የኮሜን ማስተባበያም አጣጥለዋል። ያ ማለት ግደሉት ማለት ነው፣ ጮክ ብሎ የሚሰማና ግልጽ ነው ሲሉም የተናገሩት ትራምፕ በእርግጥ አሁን ኮሜ ብቃት የላቸውም፣ ይሁን እንጂ የጻፉትን ለመረዳት በጣም ብቁ ናቸው በማለትም ተችተዋቸዋል። የቀድሞ የኤፍቢአይ ዳይሬክተር ልጥፍ በአሜሪካ የጸጥታና ደህንነት ተቋማት ዘንድ ከፍተኛ ትችት ያስከተለባቸው ሲሆን ጉዳዩ ከትራምፕ ሰሞነኛ መካከለኛው ምስራቅ አገራት ጉብኝት ጋር ተያይዞ አሸባሪዎቹ ፕሬዝዳንቱን እንዲገሉት የቀረበ ጥሪም ተደርጎም እየተወሰደም ይገኛል። አድማጭ ተመልካቾች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ ሰፊ ዘገባ መስካገኛችሁ ቸር ያሰማን።